ጠንቁልና እየጠነቆለች ነው ያንተ ከሳሽ ዘገየ ያለች አይደል? ዛሬ ሰው ምን ያደርግ ነው? እየጠነቆለች ነው። ሀቢባ ጠንቋይ ናት። አማራ ሕዝብ ይጠነቁላል ብላ ብላችሁ ታነቅሳላችሁ። ቤታዮ ጎንደሬ አማራ ነኝ ብላ ትጠነቁልላለች። ሰባት ሺህ ሰው ይዛ ሄሎ ሀቢባ ላይ ተናደዱ አ ለምን አማራ ጠንቋይ ነው ስላለች ቤታዮ ጎንደሬ ነኝ ብላ ቁጭ ብላ ትጠነቁልን እልሻለች። በአደባባይ ጥንቁልና ትሰራለች። ለምን ነው የማይገባችሁ ሳይኮሎጂው? ኦኬ ቆይ ቆይ እንዴ እንደንትንማ አንበል ቤታዬ፣ ጎንደሬ ነኝ አለች። እኔ እኔም ጎንደሬዋ ብዬ መጥቻለሁ። ጎንደሬ ነኝ አልኩኝ። ሶ እኔ ጎንደርን ማህበረሰብ ወክላለሁ ማለት ነው። ኖ እንትን ኖ ኖ ኖ ሆልዳ ነው አሁን፣ አርቲስቱ ጎንደሬ ነህ እሺ፣ አንተም ጎንደሬ ነህ፣ እኔም ጎንደሬ ነኝ፣ ቤታም ጎንደሬ ነኝ ብላለች። ኦኬ ብላለ ብለናል፣ እራሳችን ብለናል ግን እኛ የጎንደር ማህበረሰብ እንወክላለን። እኔ ቆይ እኔ ወጥቼ እግዚአብሔር ይቅር ይበለኝ፣ ር አነጋገሬ ስለ አነጋገሬ ሰውነቴን ብቸረችር እኔ ጎንደርን ማህበረሰብ እወክላለሁ። የጎንደር ማህበረሰብ እንዳለ ሰውነቱንም እንትን የሚል ነው ሊባል ነው። ሌሰይ እንትና ጆካው ከወሎ ነው እንበል ጆከው አንድ ነገር ያጠፋ ማህበ በማህበረሰቡ መወቀጥ አለበት። አዳጣኝ ወልመልስ ጎንደሬ። በመጀመሪያ ይኸውልሽ ቤታዬው ጎንደሬ መሆኗን እንዳለ አርቲስት፣ ፖለቲከኛ ምናምን እየገባ አቅናው ልጅ እየሰጠ ነው። ኦኬ በቶ እንደማትወክል እኮ እናውቃለን። አማ ጭራች እኮ አማራ አይደለችም። ኦሮሞ የሆነች እኮ የብር ባል ያውቃል። ወሎ ተረግዛ ይኸውልሽ፣ ወሎ ተረግዛ ድሬድዋ ተወልደ ያደገች ኦሮሞ ናት። እራሷ ተናግረዋለች። አሁን እኮ አለማመን አመን እኮ ነው። አንፈልግም ብላችሁ እኮ ነው። አሁን እኮ እንደናንተ። አሁን ለምሳሌ ዮናስ ሴጋ ብሄሩ ምንድን ነው ብለሽ ምን ትይኛለሽ? ብሄሩ ምንድን ነው? ዮናስ ሴጋ ብሄርም ሃይማኖትም የለው ኖ። አለ ኖ፣ ኖ አለ ብሄርም ሃይማኖት አለ። አለ ዮና እሱ ዛሬ ኦርቶዶክስ ነው፣ ነገ ጴንጤ ነው፣ ከነገ ወዲያ ሙስሊም ነው። እናቱ እና ከናቱ አማራ፣ ኦሮሞ፣ ትግሬ ነው ይቀያይራል። ይሄ ማለት ነው። እናቱ አባቱ አገው ነው። ኤቭሪባዲ ያውቃል። አማራ ስል አማራው ይከተለዋል፣ ኦሮሞ ስል ኦሮሞ ይከተለዋል። ትሰምኛለሽ? ብሄር አለው፣ ትግሬና አገው ነው በቃ ትግሬና አገው ደግሞ በአማራ ፖለቲካ ውስጥ ቁጥር አንድ የተቆጣጠሩት ትግሬና አገው አይደለም? የአማራን ፖለቲካ። አዎ እየበጠበጡ ነው ያሉት። ጀነራል አበባው ምንድን ነው? አገው ሂዝ ምክትል ታማ የኢትዮጵያ አይደል እንዴ? ግን በአማራ ክልል ስም ነው አይደል እንዴ? አዎ ደመቀ መኮንን አልይ ምንድን ነው? ኦሮሞ ነው ደመቀ መኮንን። አዎ ይ የአማራ ክልል ፕሬዚደንት ነበር። አሁን እኮ አማራውን ከንፊውዝ እናርገው እና ከንቨንስ እናርገው ብለው ተነስተዋል አ የእኔ ጥያቄ ቤታዮ ኦሮሞ ናት፣ ከራሷ አንደበት ከራሱ አንደበት። እኔ አልኩሽ እኮ አባቷ ማን ነው ስሙ? አባቷ ኦሮሞ ነው። ኦኬ እሺ፣ የሰማሁ ነው ያደመጥኩ ነው። ግን እዚህ ጋር አማራን መማር ቦንቱ የአዘዞ አባቷ አገው፣ እናቷ ኦሮሞ ናት ሃንድረድ ፐርሰንት ጎንደር። ግን ጎንደር አዘዞ ለውትድርና የመጣ ሰው እዛ ቆዩ። አሁን የት ነው ያሉትኝ? አማራው እንዲመራው አይፈለግም። ማሎ፣ ቅማንት፣ ሽናሽን፣ አርጎባ፣ ትግሬ ከሆነ ቦታ ይስስ ዘመርኩን በቃ ለምንድን ነው ራሱ ቦታ ራሱ ራሱ ሺ አልሰማሁም። ይቅርታ አድርግልኝ። አልሰማሁም። ዘመነ ካሴ አገውነኝ ብሏል። ኦኬ። በቃ አይ እቀበላለሁ። እሺ ያለው ራሱ እሺ እቀበላለሁ። ስለዚህ ለምንድን ነው ታዲያ አማራ የሚባል የለም እንበል በቃ ካለ ኦኬ ካለን። እስቲ እነዚህ ሰዎች እኮ አንተ እኮ ሰው ላይ እኛ አማራ እንባረራለን። አማራዎችማ እንባረራለን። ግድ መዋጋት ነው። እየተዋጋው ነው። አይፈልግም ሞጣ ምንድን ነው ሞጣ? ቀራኒ አይ ነው እኔ ስለሱ ብዙ ማላቅ ሞጣ አማራ ነው። እሺ አማራ ነው። ሞጣ ቀራኒ አማራ ነው፣ ግን ኦኬ ለምንድን ነው አሁን ሞጣ ቀራኒዮ አማራ ነው። ኦፍኮርስ ወንድሙ ብልጽግና ይሆናል፣ ሌሎችም ሊሆኑ ይችላሉ። ሁሉም እኮ እዛ ጋር ኢትዮጵያ እኮ ብዙ እኮ ቤተሰቡ እኮ ብልጽግና ነው አብዛኛው ሰዎች። አንዳንድ ጊዜ እንዲያው ሰው ለመበሻሸቅ ይነጋግራል እንጂ ዘጠና ፐርሰንት እዚህ ብሔርተኛ ነው። ተቃዋሚን የሚል ቤተሰቡ ለመንግስት የሚሰራ ከሆነ ብልጽግና ነው። ብልጽግና ካበል ለመንግስት መሰራታት ችል ኢትዮጵያ ውስጥ ገበሬው እንዳለ የብልጽግና መንበር ነው። ገበሬው እንዳለ ግዴታ በግዴታ ዝነስ ኤቭሪ ብዝነስ ሜን ወመን ብልጽግና መሆን አለበት። ኤቭሪ ኢትዮጵያ የዲሞክራሲ ሀገር አይደለም። መንግስት ነው ሁሉም ነገር የሚቆጣጠረው። ለመንግስት የምትሰሪ ከሆነ ምንድን ነው የምትሆኙ? የመንግስት ሰራተኛ ነው የምትሆኙ አስተማሪው የመንግስት ሰራተኛ ነው፣ እንደዚህ ሚን አስተማሪው፣ ዶክተሩ፣ ኢንጂነሩ፣ ገበሬው፣ ፖሊሱ፣ ምናምኑ ግዴታ የብልጽግና ደጋፊ ካልሆነ መስራት አይችልም። ሰሞን እኔ ብሰድብለት ትግሬን ብሰድብለት ለአማራ ምንድን ነው የምጠቅመው? ስለዚህ ቤታዮ ምንድን ነው የምታደርገው? የሆነ የሚታወቀው ወደዚህ ነውን አስበሻል ለአማራ የሚታገሉ የሚባሉት ጥቅም ለአማራ አይደለም። የሚሰሩት ለአማራ የሚጠቅም ነገር መስራት ከፈለግን እንዲያውም ከኦሮሞ ከትግሬው ጋር ከሁሉም ጋር እኛ ጥላቻ እንደሌለን፣ ለህዝብ ጥላቻ የለንም። ህዝባችን አይገደል። እኛም እንደ ማንኛውም ህዝብ ነፃነትን፣ መብታችንና ግዴታችን እንድንወጣ ይከበርልን ነው። አትግደሉን፣ እንማርበት፣ ልጆቻችን ይማሩ፣ ገበሬዎቻችን ይረሱ በኛ ካልቸራችን አታጥፉብን፣ ባህላችን አታጥፉብን። የልብወለድ ታሪክ ብየወሰዳችሁ ከህዝብ ጋር አታጋጩም ብሎ መቆም ያለበት እኛ አማራ ማለት አገር ወዳጆች ነን። አማራ ማለት ኦሮሞን አንጠላም፣ ትግሬን አንጠላም። የምንፈልገው ልክ እንደ ማንኛውም ሰው እንደ ማንኛውም ኢትዮጵያዊ ሰው የምንፈልገው ይሄ ነው ብሎ ለምን መሻል? የፋኖ ትግል ማንፈስቶ የሌለው የለለው ለምን መሻል ፋኖ ማንፈስቶ የሌለው የጎበዝ አለቃ ሆኖ እንዲቀር